ተረጋጊ በቃ ሁን። ምን እረጋጋለሁ? ችግር የለም። ግን ከዚህ በኋላ ከኔ ጋር መቀጠል አይፈልግም ነው። እስኪ ቢያንስ ለሷ በግልጽ ንገራት። አልፈልግም። እኔ በዚህ ልክ እንደዚህ ነው እየለመንኩክ? እንዴት እኔ ኮላ እኔም እየለመንኩክ አይደለም እኮ። ግን እናንተ ማጣት አልፈልግም። በዚህ ልክ እንዴት ልትጎዳኝ ትሞክራለህ? ምንም አትሆንም ብለህ ነው እያሰብክ ያለው? ይቅርታ ለማድረግ እኮ እኔ ይጎዳኛል። እኔ ቅርታ ሽክርታ አላደረኩም ብዬ ይቅርታ ሽክርታ ማድረግ ልጅ አይደለም። ቢል ካለበት ይቅርታ በለኝ ታግባው ወንደፋት። እኔ ምን ያስጨንቀኝ ነው? ከምን ይነገር ባያት ምን ልበላት? ተግባቡ ነው በቃ እኮ ይቅርታውን እኮ ተቀብያለሁ። እኔ ይቅርታሽን ተቀብያለሁ። እንደኔ በአጭሩ እየቀጫቸው ነው ነገር ይቅርታ አድርግልኝ ካሜራ ይዤ እየለመንኩኩ ነው ያለሁት። በዚህ ልክ እንዴት ነው? ቆይ እኔ ምን ቢያንስ እሱን አይተህ ይቅርታ ማለት ይቅርታ አድርጌያለሁ፣ ግን አብሮ መቀጠል አልፈልግም በአንድ ምክንያት። እኮ እንደዚህ መሆናችን እንደዚህ ዝቅ ብዬ ነገሮች አሉ። ለምንድን ነው እኔ እንደዛ ላልኩኝ እኮ ግን እንደዚህ በሴትነት ሰላም ውድ ነው የተከበራችሁ ቤተሰቦቻችን፣ እንዴት ናችሁ? እኛ ደህና ነን፣ ፈጣሪ ይመስገን። እናንተም ሰላም ሁንልን። ገኒ ሰላም ቤተሰብ። የቢኒ ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ሰላማችሁ ብዝዝት ይበልልን የኛ ምርጥ ቤተሰብ። የቢኒ ቤተሰቦች እንዴት ናችሁ? ለምን አለ ገኒ። እግዚአብሔር ይመስገን፣ ሰላም ነው ፈልግሻለሁ ፈልግሻለሁ ስትይኝ እኮ ምን ሆናለች ብዬ ነው እዚህ ድረስ የመጣው እና ለምን እንደ ፈለግሽ። ቪዲዮ አይተሻል ይመስለኛል። ሰሞኑን እያየሁ ነበርና ቢኒ ያለበት ሁኔታ ያው ቪዲዮ ላይ እንዳየሽው ቢኒ ቅርት አላረግልሽም ብሎኛል። ቅርት አላረግልሽም ሳይሆን ያው ትክክለኛ ነገር አላሳየኝም ከነበረበት ያው ከነበረበትም ሁኔታ አንጻር ልክ ነው ብዬ አስባለሁ ግን በዚህ ልክ ሊሆን የቻለው በምክንያት እንደሆነ አልገባኝም። እና ቢያንስ አንቺ ሊሰማሻል ብዬ ስላሰብኩ ነው እንጂ ምጠርቼ ላዋራሽ የፈለኩት ማለት ምክንያታችሁ ምንድን ነው? ያው እኔ በሰዓት ተመችቶኝ ምናምን አይደለም ተመችቶኝ ምናምን አይደለም፣ እሱን ሳልጠይቀው የቀረሁት እና በዚህ ልክ ያኮርፈኛልን ብዬ አላሰብኩም። ምክንያቴን ስነግረው ያው ይረዳኛል ብዬ አስቤ ነበር፣ ግን ያው እንዳሰብኩት አልሆነም ነገሮች ያው ማለት እዚህ እንደሌለች ነግረሽኛል፣ መጀመሪያ ማለት ነው። አሁን ስላልጠየቅሽው ምናምን ነው፣ ካደገው በኋላ ነው ካደገው ፊት ነው ችግር የነበረባችሁ እንዴት ነው? በደንብ ማወቅ ስለፈለግኩኝ ማለት ነው። ችግር የነበረው ያው ስላልጠየቅኩት ይመስለኛል። እንደዛ ሊሆንብኝ የማይቻለው ስላልጠየቅኩት ነው። ያው እኔ ስላልተመቸኝ ነው ብዬ ነግር ያለው፣ ግን እሱ ሊረዳኝ ፈቃደኛ አይደለም። ቢያንስ አንቺ ይሰማሻል ብዬ ስላሰብኩ ነው። ሄደሽ ጠይቀሽ ዋልም እዛም ተገናኝተናል፣ ግን ለምን እንደዚህ እንደሆነብኝ አላውቅም። ያው ብቻ ጠይቀዋለሁ። ከሆነ ደውዬለታለሁ፣ ይመጣል። ምክንያቱም የእናንተ ነገር ሳይስተካከል ሌላ ነገር ማስተካከል አትችሉም። ዶክተር ሻይ ያለው ሁኔታ በርግጥ ያናድዳል፣ አደጋ ስለሆነ ማለት ነው። አንድ ቀን ብቻ መስለኛል የጠየቅሽው። በዚህ ምክንያት ከሆነ ነው ያናገራለሁ። ምክንያቱም በርግጥ አደጋ ከባድ ነው። መጠየቅ ነበረብሽ፣ ምንም ቢሆን ማለት ነው። አው ግን እኔ ተመችቶኝ ምናምን ቀርቼ ነው እሱም የመሰለው፣ አንቺም እንደዛ እንዲመስልሽ አልፈልግም። ግን እኔ እዚህ ስላልነበርኩኝ ነው ገብቶሻል። አው ስነግረው ደግሞ በዛ ልክ መረዳት ነበረበት። እንደዛ ሳለቅስ ነው። ግን ይሄ ብቻ ነው ችግራችሁ? ሌላ ችግር የለባችሁ? አው ጋር ንቀ፣ ሌላ ምንም ችግር የለብንም። አይ የደበክሽ ነገር እንዳይኖር ምክንያቱም አሁን ሲመጣ ሌላ ነገር ውስጥ ስቱ ውስጥ እንድንገባ ስለማልፈልግ ማለት ነው የሚደበቅሽ ነገር ካለ አሁን ያለው፣ ምንም የተፈጠረብን ችግር የለም። ገን ብቻ ነው ይህ ብቻ ነው። ግጠኛ ነሽ እውነት። እኔ ጠርቼውም ላናግረው ሞክር ያለው ቪዲዮ ላይም አይተሻል አይደል? ጠርቼ ላናግረው እንደዛ ስለምነው ጥሎኝ ሄደው እና በዚህ ልክ እንደዚህ የሆነበት ምክንያት አልገባኝ። ለዛ ነው አንቺን የጠራሆሽ ቢያንስ አንቺ ስትጫኘው ምናልባት ነገሮችን አንቺ ስታስረጅውም ምናልባት ሊረዳ ይችላል። ግን አሁንም እውነት እየመሰለው አይደለም እየነገርኩት ያለው ነገር። እኔ እዚህ ሆኜ እየቀረሁ እየመሰለ ያለው ያው አድጋ በእርግጥ እኮ ከባድ ነው ቢሞት አስበሽዋል። በዛ ሰዓት ይከብዳል በጣም እግዚአብሔር አምላክ ጣልቃ ገብቶለት እንጂ ከባድ ሁኔታ ነው የነበረ። እኛ እራሱ ስንሰማ በጣም ነው የደነገጥነው። ሄደን ሆስፒታል ጠይቀነዋል እ በጣም ነው የደነገጥኩት እና በሰዓቱ በጣም ሁሉ ተረብሾ ነበረ። ሁሉም ማለት ነው። እኔም በጣም እየደነገጥኩት ግን ጓደኞቹ ጋርም እየደወልኩ ነበር እየጠየኳቸው ነበር። እሱ ምንም ስልክ እያነሳልኝ አልነበረ ነበር። በእርግጥ ስልኩም እንኳን አልነበረም። በምን ያነሳልሻል? ያኔ አልነበረውም አልነበረውም እኮ ምክንያቱም ስልኩ ተከስክሷል። በቃ የነበረ ሁኔታ ብቻ ጥሩ አልነበረም በዛ ሰዓት። ግን ከዛ በኋላ ትንሽ ከተሻለ በኋላ ማውራት ይችል ነበር ግን ሌላ ምክንያት ከሌለባቸው እስኪ ለምን ይሄ ነገር እንዳደረገ አብረን እንጠይቀዋለን። እንደምንም ብለሽ ገና እንዲታስተዋልቅ ደስ ይለኛል። እኔ በዚህ ተራ ምክንያት እኔ እና እሱ ተጣልተን መቅረት የለብንም። አንቺም እንደምንም ለማስታረቅ ብትሞክሪ ደስ ይለኛል። እሱም እንዲረዳኝ ብታደርጊ ደስ ይለኛል። እንግዲህ እኔ በቻልኩት አቅም፣ አንቺ እኔ ማድረግ ያልቻልኩትን ነገር አንቺ ማድረግ ትችያለሽ። ችግር የለም። እኔ በቻልኩት አቅም አውረዋለሁ። ሳላስማማችሁ አልሄድም። ምክንያቱም ግዴታ ስለሆነ ማለት ነው። ጠርተሽኛል። ያው ጠሩት ደውዪ እጠርቸዋለሁ ይመጣል ያለው ነገር አብረን እናያለን፣ ማለት ነው። ምክንያቱም ግዴታ ሳትስማሙማ እንዴት እንለያያለን? የምር መስማማት እንጂ የሆነ የላይ በላይማ መስማማት አንፈልግም እኛ። አዎ የዛኔም እንደዛ እየሆንኩ ጥሎኝ ስለሄደ ያለው አሁን ደግሞ ያለው እንዴት ጥሎሽ ይሄዳል? እሱን አስቤ ነው እኮ አሁን እኔ ስላለው። ጥሎሽ አይሄድም። ጨናነቂ ችግር የለውም። ያለው ነገር ይፈታል። ምክንያቱም አንቺ ማሳመኝ ያለብሽን ነገር በደንብ አርጋሽ

ምንድን ነው ምክንያቷ? ነግራኛለች። አንተ ደግሞ ምክንያትን ማወቅ ስለምፈልግ ለምንድን ነው ይዘጋሀል? ነግረኛለች። መስማት ነው የምትፈልገው? የመደጋገም ነው በቃ። አይ ብታወራ አሪፍ ነው። ምክንያቱም አላየሁትም፣ ስላላየሁት አልነበርኩኝም። እና ስላላየሁት በስልክ ደውዬለት፣ አለው ሊያነሳልኝ ፈቃደኛ አይደለም። ጓደኞቹ ጋር እየደወልኩኝ ነበረ እና ያለሁበት ሁኔታ አጣጥቶ ውስጥ ነበርኩኝ፣ እዚህ አልነበርኩኝም። ስለዚህ በዛ ምክንያት ስመጣ ዘጋኝ፣ አኩርፎኝ ነው የሄደው ምናምን ነገር ነው እያለች ያለችው። ግን ምን መሰለሽ፣ አንዳንዴ በህይወት ውስጥ የምጠብቂያቸው ሰዎች አሉ፣ ምቶቻቸው ለእነሱ ቦታ ያሉ ሰዎች በዛ ቦታ ላይ ሳይገኙልሽ ሲቀሩ ማድረግ የሚችሉትን ነገር ሳያደርጉ ሲቀሩ እንደ ሰውኛ ትጎጃለሽ፣ እንደ ሰውኛ ትናደጃለሽ። ቤቲን ደግሞ እኔ በጠበኳልክ አላገኘዋትም ማሰብኳልክ ለእኔ ልትሆን አልቻለች። እና በዛ ምክንያት ነው እኔ ከእሷ ጋር ቂሙም የለኝም፣ ቅርተዋንም ተቀብያለሁ። ከወቀድ አልነገርችም እኮ ከእሷ ጋር ምንም አይነት ጊዜ ማሳለፍ ከእንግዲህ ስለማልፈልግ ነው። ጥያት እንዲህ በዚህ በተራ ምክንያት ተር አይደለም ለኔ፣ ምናልባት ለእናንተ ስሜቴ ላይ ገባጭ ይችላል። ይገባናል። እኔ እኮ ተር አድርጬ ነው፣ ተራ ስሜት አይደለም። እኔ እኮ ነገርኩ የነበርክበት ሁኔታ ቢያንስ ነበርኩኝ በቦታው ማለት ነው ገብቶሃል። በቦታው ነበርኩኝ፣ ነበርኩኝ ስል ገብቶሃል። አድርገው ከተፈጠረ በኋላ ሆስፒታል ውስጥ ገብቼ ይቻላል የነበርክበት ሁኔታ አውቃለሁ። ስለዚህ ከእንደዛ አንጻር ተረድቼሃለሁ። ግን እሷን ደግሞ መረዳት ለምን አቃተ? አልነበረችም በቦታው። ጋን ይኔ፣ ለሷ የትም ብትሆን እንደዚህ ነው ያለው ቢያጋጥማት፣ እግዚአብሔር አያምጣባትና በህይወቷ ቢደርስ፣ የትም እሄዳለሁ። ለምን ብትይ፣ የሰው ልጅ እስትንፋሳ አንዴ ነው። በሞትስ ይሞቶሻል። በዛ ሰዓት እንደዛ ሞቼ ቢሆንስ? አዎ፣ ግን እንደዛ አታስብም። አንዴ እግዚአብሔር ካዳነ በኋላ እግዚአብሔር ይመስገን። በሰዓቱ ደግሞ ያናድድሻል። አዎ፣ በሰዓቱ ሊያናድድህ ይችላል፣ ግን በዚህ ልክ አለመረዳት ቤቴን ያውን ምንድን ልታጨቃጨቂ በሰው ቤት አሁን መቀጠል አልፈልግም ነው ያልኩት። እያንዳንዱ ነገር ከዚህ በለጠ መጓዝ አልፈልግም እንጂ እኮ እኔ ከዚህ በላይ ከዚህ በላይ መቀጠል አልፈልግም ማለት እኮ መጣላት ማለት ነው እና እኔኮ ካነ ብጠፋ እሺ፣ ግን ጓደኞቹን እየደወልኩ እየጠየቅኩ ነበር። ጋኒ ግን እንጃ እንዴት እንዳሰብኩ አልገባኝም። እንዴት ላሰብኩ ልክ ነህ እኮ ግን በዚህ ልክ ደግሞ እንደዚህ እያለቀስኩ እየለመንኩክ እኔ አንተን ብጠላ ካለመምጣት እችል ነበርኩ። ያው እኮ ነው። አልመጣሽ አሁን መጥቻለሁ እኮ ቢኒ፣ ሄጄ አልቀረውም። እሺ አሁን አሁን ምን ይፈጠር ነው እንዴ? አሁን ይቀርታ አሁን በቃ አብረን መቀጠል እንችላለን። ወደ ነበርንበት እንቀጥል ነው ያልች ያለችው እኔ መቀጠል ኧረ እንደዚህ ማድረግ የለብንም። አንተ አንተ የራስ ነገር ሳታስተካክል ነው እን አብርሃም እና ሩታ ብለ ወጣ ሚዲያ ላይ የምታወራው። መጀመሪያ እኮ የራስ ህይወት ይቀድማል። የራስ ህይወት አስተካክለ ነው ከዛ በኋላ የእነሱን ህይወት ማውራት የምትችለው ከቷል። ስለዚህ የራስ ህይወት ባልመራበት ሁኔታ እኔ ሰውን ለህይወት ለማስተካከል ሞክሬ የራስ ህይወት ተበላሽቶ ምን ት የራስ ህይወት የተበላሸው ነው፣ በላሽን የራስ ህይወት ያው እኮ ነው። አሁን ለማልፈልገው ሰው ጋር እኮ ነው አልፈልግም ያልኩት፣ አለቀ። መጀመሪያ ለምን ቀጠልክ? መጀመሪያ አንድ አስተሳሰብ ያላት ነው። ስለዚህ ጋር ተሳሰብ ነው። አሁን እንኳን አንድ ጥፋተኛ ነኝ። ነገም መምጣት መምጣት ትችል ይሆናል። እኔ ነገር መምጣት መናገር አልፈልግም ግን አንተኔን መረዳት አልፈልክ ነው። እንደዛ ማለት እኮ የለብህ ንዲኒ አስተካክለህ ነው አብረ መቀጠል የምትችለው። ያለባት ችግር ንግርሀት ያለብህ ችግር ተናግራ ምናምን ነው መቀጠል የምትችለው እንጂ በአንድ ጥፋት ብቻ መቀጠል አልፈልግም፣ ህይወት አደለም ይሄ ምናምን ማለት አትችልም። ገብቶሃል? በዚህ ልክ ደግሞ ይህን ክል ምን አጥፍቼ ነው ነገር ከማንም በላይ እዛ ቦታ ላይ ምጠብቀው አንቺን ነበር እሱን እኮ ልክ ግን በዚህ ልክ እንደዚህ ያደረገክ ነገር ምንድን ነው እንዴ? አትሰሚም እንዴ? እኔ እዚህ ሀገር አልነበርኩኝም። እኔ የትም አልተ አልተጨነቀችም ብለህ ካሰብክ፣ ቢያንስ ተረድቶኛል። እኔ ይቅርታ እንድታደርግልኝ ይቅርታ እንደዚህ አይደለም። ገና እንደዚህ ነው ነገር ከዚህ በኋላ ነው ከሷ ጋር ምንም አይነት አይ፣ በዚህ ልክ ልትረዳኝ ያልቻልከው ለምንድን ነው? አሁንም ስላለቀሽ የሚፈጠር ነገር የለም። ገብቶሻል? አሁን እኮ እንድታለቅሽ አይደለም። በዚህ ልክ እንዴት የሆነበት ምክንያት ያልገባኝ። እኔም እኮ የራሴን ህይወት መቀጠል እችላለሁ። ቢኒ እንደዛ ታዲያ ማን ያዝሽ? አሁንም እኮ መቀጠል ትችያለሽ። አንተ ጋር ለመደወል ይቅርታ ለመጠየቅ እችል ነበር አይደል? የሆነ ምክንያት ስላለኝ ነው። ቤት ስላለቀሽም እዚህ ጋር ነገር ስላደረግሽ ስላለቀስኩ ምን ነገር አለ ብዬሽ ስላሰብሽ አንቺ በቃ ተረጋጊ። ወይኔ፣ ተረጋጊ ለምን እንደዚህ ሆነልሽ? እኮ ተረጋጊ በቃ አንቺ ተረጋጊ። ለማንኛውም እናቴ

ካለ ደግሞ ሌላ ነገር አለብኝ፣ ሌላ ምክንያት ምንም የሚለኝ ጋኒ ይደብኝ። በቃ በቃ፣ በዚህ ችግር የለም ግን፣ ከዚህ በኋላ ከኔ ጋር መቀጠል አይፈልግም ነው እስኪ ቢያንስ ለሷ በግልጽ ምን ማለት ነው ቢኒ? ወይ አንተ፣ በቂ ምክንያት እኮ አይደለም ይሄ። ጋኒ ላኒ በቂ ነው በቃ፣ ይሄ በቂ ጥፋት። ጠራችኝ ደሞ እኔን ለመጨረሻ ይቅርታ

እኮ እኔ አብሬክ ልሆን ገኒ ምንም ያልኩት ነገር የለም። ይኸውልሽ አብሬክ ልሆን ቢያንስ ባለኝ ጊዜ እንኳን ካጠገብክ መሆን ፈልጋለሁ ነው ያልኩት። ግን እሱ ያንን ሊረዳ አልፈለግም። ለምን ለምን ነው በዚህ ልክ መቅፋት ያስፈለገ? ነው ያለኝን ጊዜ እኮ ከአንተ ጋር አንተ ምንም

ሳልነግርሽ አይደለም ቤት ያኔ፣ በምታስፈልግኝ ሰዓት አልነበርሽም። አሁን ያለፈው አለፈ፣ በቃ ገብተዋል አይደል? ያለፈው አልፏል። አሁን ወደ ቀድሞ ማንነታችሁ ተመለሱ ነው። ያኔ ጥያቄ ገብታል። ይሄ ሊያቃቅራችሁ አይችልም። በቃ በእርግጥ ልክ ነህ። ህይወት ነው። ግን ህይወት መቀጠል የምትፈልገው ከእሷ ጋር ከሆነ ሌላ ነገር ከሌለብህ፣ ምክንያት ሌላ ነገር ከሌለብህ አብረህ ቀጥል ነው እያለች ያለችው።

ጥያሴ ጸጸት ነው የሚሆንብኝ፣ ለራሴ ራሱ ማለት ነው። ገብቶሃል? እንደምንብለ ብለ እሺ በል። ይሄ ልመና ምናምን እኮ አይደለም። በቃ ለራሴ ሕይወት ስትል እሺ በል ነው ጊዜ ያስፈልገዋል። ጨራሻውንም ጊዜ ላስብበት የሚያስብል ጉዳይ አይደለም እኮ ቢኒ። ያደረኩት ጥፋት ነው ጥፋቴ፣ ና ምን ይቅርታ ከጠየኩኝ፣ በዚህ ልክ እንዴት በዚህ ልክ መረዳት ያልቻልከው ለምን እንደሆነ አልገባኝም። እኔ ቤቲ፣ በቃ እኔ ካንቺ ጋር የትኛውም ጊዜ ማሳለፍ አልፈልግም። ከተረዳሽም ማለት ነው። ለምንድን ነው ልትረዳኝ ፈቃደኛ እሺ? ስላልፈለኩኝ። እሺ ይቅርታ አልኩ እኮ እኔ። ይቅርታ እንድትቀበል ፈልጋለሁ ቢኒ። እኔ አልተቀበልኩም። እኮ ይቅርታ ከን በዚህ ልክ አይደለማ። እንደዚህ አይደለም ይቅርታ የሚደረገው። ቤቴ ከአንተ ጋር መቀጠል የምፈልጋቸው ነገሮች አሉ። ለምንድን ነው ለምንድን ነው እንደዚህ ባጭር እንዲቀር ታደርገዋለን? ለምንድን ነው ስሜት የምትጎጂው እንደዚህ እያያዝ? እኔ እንደዛ አላልኩህም እኮ። ግን እንደዚህ በሴትነት አይደለም ይቅርታ ከጠየኩኝ ምንድነው እኔ ለመኝ ምን አደረገ? ኮፒ አንተ ላይ ነው እኮ እያልኩ ያለሁት ነገር። ለምን ማድረግ ነው? ከዚህ በላይ ምን ማድረግ ነው ያለብኝ? እኔ በራሴ ለመንኩ፣ ገኔንም ከዚህ በላይ ምን ማድረግ ነው ያለብኝ? ግራ ገባኝ። እኔ ብዙ መቀጠል የምፈልጋቸው ነገሮች አሉ። በዚህ ልክ እንድትገፋኝም አልፈልግም። እኔ በዚህ ልክ እንደዚህ እየለመንኩ እንዴት እኮ እኔ አይደለም እኮ ግን በዚህ ልክ ምንም ብለክ ነው ያለው ይቅርታ ለማድረግ ነው

እኔ ምን አድርግ? እሱን አይተህ ይቅርታ ማለት አለብህ እኮ እኔ ይቅርታ አድርጌያለሁ ግን አብሮ መቀጠል አልፈልግም ቤት በቃ ከአንቺ ጋር ያንን ነገር ማድረግ አልፈልግም። ምክንያት በአንድ ምክንያት እኮ እንደዚህ መሆን አችልም። ሴቶኝ እንደዚህ ዝቅ ብዬ እየለመንኩ እኮ ነው። ለምን እንደው ልትረዳኝማ ትሞክራለህ፣ ተረዳታ አንተ ምንድነው በቃ? አሁን ያለፈው አልፎ አልፎ ወደ ማንነታችሁ ተመለሱ በቃ። እንደዚህ ምን እንድትጨነቅ አይደለም እኮ ግን ይቅርታ አድርግልኝ። በቃ እሺ፣ እኔ እንደዚህ አይደለም፣ ይቅርታ እኮ ከልብ ነው።